ሰላም ወደ ጉዱሊያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን። በጎዶሊያስ ኤሌክትሮኒክስ ዩቲዩብ ቻናላችን ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውና ዋጋቸውን ለእናንተና እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ዲያችን ሚኒ ኦቭን እና ስታንዲንግ ኦቭን ነው ይዘንላቸው የመጣ ነው። በመጀመሪያ የምናየው 38 ሌትር የሆነውን ሚዊ ሚኒ ኦቭን ይሆናል። ይህ ሚኒ ኦቭን እንግዲህ ከላይ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ በሽቦ እና በተለያዩ ነገሮች ብናጥበ ምንም አይነት ከለሩ አይለቅም። ከዚህም በተጨማሪ ደግሞ የተለያዩ ነገሮች ከፈሰሱበት በሽቦ እና በተለያዩ ነገሮች ማጠብ እና ማጽዳት እንችላለን ማለት ነው እንግዲህ ከላይ እንደምናየው ሁለት የሆኑ ፕሌት የሆኑ ስቶቮች አሉት። ይሄኛው ስድስት መቶ ዋት ነው። ይህኛው ደግሞ አንድ ሺ ዋት ነው። ከዚህም ደግሞ በተጨማሪ እዚ ውስጥ እንደምናየው አነስ ብላ የተለያዩ ነገሮችን እንደ ማብሰል እንጠቀምበታለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው እዚች ጋር የራሱ ኮንትሮለር ስላለ በነዛ ኮንትሮለር አሬንጅ ማድረግ እንችላለን። እንደምንፈልገው የላይኛውን መጠቀም እንፈልግ ከሆነ እችኛዋን በተን በመጠቀም ብቻ ሁለቱንም ወይም ደግሞ አንደኛውን በዚህ በኩል ያለውን ወይም ደግሞ በዚህ ጋር ያለውን አድርገን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እነዚህ የምናያቸው ሶስቱ የውስጠኛውን ነገር ኮንትሮል ለማድረግ ይጠቅመናል። ቅድም እንደነገርኳችሁ ይሄኛው 600 ዋት ነው። ይሄኛው ደግሞ አንድ ሺ ዋት ነው። ከዚህ በተጨማሪ ደግሞ የውስጠኛው 1800 ዋት ነው። ከላይ እንደዚህ የምናየው ኮይል አለው፣ እዚች ጋም ደግሞ ሌላ ኮይል አለው። ስለዚህ የምንፈልገውን ነገር በደንብ አድርጎ ማብሰል ይችላል ማለት ነው። ከዚህ በተጨማሪ እዚህ ጋር እንደምናየው አምስቱ የሆነች ባልብ ስላላት ውስጥ ተበራልናለች የምንፈልገውን ነገር የምናበስለውን ነገር በደንብ አድርጎ በመስታወት ውስጥ ማሳየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ፓትራ አለው። በዚችኛ ፓትራ ፓስታ፣ ፉር ነው፣ ላዛኛ የተለያዩ ነገሮችን መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ስጋ፣ አሳ፣ ዶሮ መስራት ከፈለግን ደግሞ እዚሽ ጋር በማስቀመጥ የተለያዩ ነገሮችን መስራትና መጠቀም እንችላለን ማለት ነው። እንደምናየው ለአጠቃቀም በጣም ቀላል ነው። እዚች ጋር የምናየው የራሱ ታይመር አለው እንደደረሰ ራሱ እንደዚህ አላርም ያሰማና ይጠፋልናል ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው ቴምፕሬቸር አለው። በዚችኛው ቴምፕሬቸር አሬንጅመንት ወይም ደግሞ በሙቀት መስጫ አማካኝነት እንደምፈልገው መጨመርና መቀነስ እንችላለን። እዚች ጋር ደግሞ የምናያት የምታገለግለን ምንድነው የላይኛውና የታችኛው ኮይል ለመስራት ነው የምታገለግለን ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው ውስጥ ያለውንም በልብ ማብራት ከፈለግን በዚችኛው እንደዚህ አድርገን መጠቀም እንችላለን ማለት ነው። ይሄ ሚኒ ኦቭን 38 ሊትር ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 1305 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዊ 48 ሊትር ሚኒ ኦቭን ይሆናል። ይህ እንግዲህ ሚኒ ኦቭን ቅድም ካየ ነው ለየት የሚል ምን ነገር አለው? አንደኛ ሳይዙ ይጨምራል እንደምናየው ሰፋ ያለ ሳይዝ ስለሆነ ለመካከለኛ እንዲሁም ደግሞ ተለቀላለ ቤት ይሆናል ከዚህ በተጨማሪ ደግሞ እዚህ ጋር የምናያቸው ሁለት ስቶቮች ስላሉት የተለያዩ ነገሮችን ለማብሰል ያገለግለናል ማለት ነው ይሄ የምናየው 600 ዋት ነው እችኛ ደግሞ አንድ ሺ ዋት ነው ከዚህ በተጨማሪ ደግሞ ሙሉ ለሙሉ ስፔሳቸው ተራርቀው ስለሚገኙ የተለያዩ ነገሮችን ሳንጨናነቅ ጥደን መጠቀም እንችላለን ማለት ነው ከዚህ በተጨማሪ ደግሞ ሙሉ ለሙሉ ስቴለስ ስቲል ስለሆነ ምንም ነገር ቢፈስብን ወዲያውኑ ካጸዳ ነው ከለሩን እና ምንም ነገር ሳይቀየር ረጅም ጊዜ መጠቀም እንችላለን ማለት ነው። ለእነዚህ ለሁለቱ ስቶፎች የመጀመሪያ ማድረግ የሚገባን ጥንቃቄ ምንድነው? የተለያዩ ነገሮች እንዳይፈስበት፣ እንዳይገነፍልበት የመጀመሪያው መጠንቀቅ ይኖርብናል። ከፈሰሰበት ደግሞ ወዲያውኑ ማጽዳት ይኖርብናል ማለት ነው። ካላጸዳ ነው የምንጠቀምበትን ዕድሜ ያሳንስብናል ማለት ነው። ከዚህ በተጨማሪ ደግሞ እዚህች ጋር እንደምናየው ሰፋ ያለ ፓትር አለው። በዚህም ፓትር ላይ የተለያዩ ነገሮችን መስራት እንችላለን። ፓስታ፣ ፍርኖ፣ ላዛኛ፣ ዳቦ፣ ኬኮችን የተለያዩ ነገሮችን መስራት እንችላለን። ልጆች ላላችሁ ሰዎች እችኛ ተመራጭናት በቀላሉ የተለያዩ ነገሮችን መስራት ስለምንችል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚሽ ጋር የተለያዩ እንትን አሳዎችን፣ ስጋዎችን መጥበስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ግሪል ስላለው እችኛን ግሪል ሰክተን እየተሽከረከረ ከፈለግን ዶሮ አሳና የተለያዩ ነገሮችን ሰርተን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው እታችኛውም እላይኛውም ኮይል አለው። እነዚህ የሁለቱም ኮይል ዋታቸው 1800 ዋት ነው። ለእነዚህ ማድረግ የሚገባን የመጀመሪያ ጥንቃቄ ምንድን ነው? ሁሉንም አንድ ላይ ማሰራት ባይኖርብን የተሻለ ነው። ለምሳሌ ኦቨኑ እየሰራ ካለ ስቶቭን ማስቀመጥ፣ ስቶቭ እየሰራ ከሆነ ደግሞ ኦቨኑን ማስቀመጥ የተሻለ ነው ማለት ነው። ለመቆጣጠርም በጣም አምቺ ነው። እዚህ ጋር እንደምናየው እንግዲህ ይሄኛው ሁለቱንም ስቶቭ ኮንትሮል ለማድረግ ይጠቅማል። ከዚህ ታች ደግሞ የምናያቸው ይሄኛው ታይመር ነው። የምንፈልገውን ነገር እቃ ከተን በምንፈልገው ሰዓት ራሱ ያጠፋልናል ማለት ነው። ሲያጠፋልን እንደዚህ አይነት አላርም ስላለው ያተመራጭ አረገዋል። እዚህ ጋር ደግሞ የምናያቸው ሁለቱ አንደኛው የሙቀት መጨመሪያና መቀነሻ ነው። እዚህ ጋር ደግሞ የምናያት ደግሞ ምንድነው የሚያደርግልን የላይኛውንና የታችኛውን በምንፈልገው ልክ ያደርግልናል። ከዚህ በተጨማሪ ደግሞ 48 ሊትሩ የሚዊ ለየት የሚያደርገው ነገር ምንድነው እዚህ ጋር እንደምናየው የራሱ የሆነ ግሪል ስላለው እየተሽከረከረ የተለያዩ ነገሮችን ማብሰል ስለሚችል እዚች ጋር በምናያት ኮንትሮል አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እንደምናየው የራሱ ባልባለው እችኛ እንግዲህ ዘግተናት ውስጥ የምንሰራውን ነገር በደንብ አድርጎ ያው ያሳይንናል። ከዚህም በተጨማሪ ደግሞ ይህኛው ቴምበርድ ግላስ ስለሆነ በከፍተኛ ሙቀትና በተለያዩ ነገሮች ሊሰበርብንና ሊበላሽብን አይችልም። ከዚህ በተጨማሪ ደግሞ ምንድነው ውስጥ የሰራነውን ነገር ለማውጣት ከፈለግን እቺኛን በመጠቀም እንደፈለግን ወደ ውጭ ማውጣትና መጠቀም እንችላለን ማለት ነው። እንደዚህ ያደረግን እንደፈለግን እየወጣና እያስገባ መጠቀም እንችላለን ማለት ነው። ይህ እንግዲህ ሚቪ 48 ሌትር ሁለት ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 14500 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋል። በመቀጠል ደግሞ የምናየው ዴልታ ስታንዲንግ ኦቨንን ይሆናል። አዎ ይህ ኦቨን እንግዲህ እንደምናየው ቅድም ካየናቸው ሌላ የተለየ አማራጭ አለው። ምንድን ነው ሁለት ኤሌክትሪክ አለው። እንዲሁም ደግሞ ሁለት ሲሊንደር አለው። እነዚህ ኤሌክትሪኮች ይሄኛው 800 ዋት ነው፣ ይሄኛው ደግሞ 1500 ዋት ነው። ከዛም ደግሞ በተጨማሪ እዚሽ ጋር የምናያቸው አንድ ሰፋ ያለና አንድ ደግሞ ትንሽ አነስ የሚል ጋዝ አለው። ይሄ ደግሞ ተመራጭ አድርጓል። ለምንድን ነው ተመራጭ የሚያደርገው? መብራት በሌለበት ሰዓትም በሲሊንደሩ ወይም ደግሞ በጋዙ መጠቀም ስለምንችል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ስቴንለስ ስቲል ስለሆነ የተለያዩ ነገሮች እንኳን ቢፈስብን ወዲያውኑ ማጽዳትና በሽቦ በተለያዩ ነገሮች ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ለነዚህ ለሁለቱ ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? የትኛውም ነገር እነዚህ ላይ ባይፈስባቸው ተመራጭ ነው። ምክንያቱም እነዚህ ላይ ከፈሰሰባቸው የምንጠቀምባቸውን ጊዜ ስለሚያሳንስብን፣ ከፈሰሰባቸውን በኋላ ደግሞ ወዲያውኑ ማጽዳት ይኖርብናል። አለበለዛ ወደ ውስጥ ይገባና የተለያዩ አይነት ችግሮችን ወይም ደግሞ እንደፈለግን ሳንጠቀምበት እድሜውን ይቀንስብናል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው፣ እዚህ ጋር እንደምናየው የራሱ የሆነ ኮንትሮል ሲስተም አለው። እዚች ጋር የምናያት ያው ይሄኛው እንግዲህ ዴልታ ሁለት ኤሌክትሪክ ሁለት ሲሊንደር ስለሆነ የሲሊንደሩ መለኮሻ መብራት ካለ ኢነርጂ ሴቭ ያደርግና እችኛን በምነካበት ጊዜ ራሱ ይለኩስልናል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያት ሁለት ነገሮች አሉት። አንደኛው ስፓርክ ፕለግ ነው፣ ራሱ መለኮሻ አለው። ሌላኛው ደግሞ ሴንሰር ነው። እችኛው ደግሞ ሴንሰር የምታገለግለ ምንድን ነው? ለምሳሌ እኛ እንኳን ረስተ ነው ብንሄድ ራሱ ምን ያደርግልናል? ሴንስ አድርጎ ወደዚህ የሚመጣ ጋዝ ከሌለ ያጠፋልናል ማለት ነው። ያም ደግሞ ተመራጭ አድርገዋል። ለምንድን ነው የተለያዩ ሰዎች ሲሊንደር ያለውን መግዛት የማይፈልጉበት ዋና ምክንያት ምንድነው? ሲሊንደር እየፈነዳ ወይም ደግሞ የተለያየ አይነት ችግር ስለሚያመጣ ነው። ይህ ግን የራሱ ሴንሰር ሲስተም ስላለው እንደዛ የሚባል ነገር አይኖረውም ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋ እንደምናየው ቴምበርድ ግላስ ነው፣ ሁለቱም ቴምበርድ ግላስ ነው። እንዲሁም ደግሞ ማጽዳት ከፈለግን እዚሽ ጋር የምናያትም ሁለቷንም በቀላሉ ፕረስ በማድረግና በማውጣት ወር ላይ እናወጣውና በቀላሉ ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ሁለቱም ቴምበርድ ግላስ ነው። በከፍተኛ ሙቀትም በምንም አይነት ነገር ሊሰበርብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ ውስጥ የምንሰራውን ነገር በደንብ አድርገው ጥርት አድርጎ በዚችኛ መስታወት አማካኝነት ያሳይልናል ማለት ነው። ያው ይሄ እንግዲህ እንደምናየው ሁለት የተለያዩ ፓትራዎች አሉት። በእነዚህ ፓትራ ፓስታ፣ ፍርኖ፣ ላዛኛ የተለያዩ ነገሮችን መስራት እንችላለን። ከዚህም በተጨማሪ ደግሞ እንደምናየው ሰፋ ያለ ግሪል ማድረግ ያለው ይሄኛው እንግዲህ እየተሽከረከረ የተለያዩ ነገሮችን ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ ስጋና የተለያዩ ነገሮች ደግሞ መጥበስ ከፈለግን እዚህ ላይ አድርገን እንደፈለግን መጥበስ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚች ጋር እንደምናየው የራሱ የሆነ አነስ የምትል ካቢኔት አላት። እዚችኛው ውስጥ የተለያዩ ነገሮችን በማስገባት መጠቀም እንችላለን ማለት ነው። ለምሳሌ አሁን እዚች ጋር በአንዱ ብቻ የምንሰራበት ከሆነ እነዚህ ሶስቱ አያስፈልጉም ስለዚህ ውስጥ አድርገን መጠቀም እንችላለን ማለት ነው። ይህ እንግዲህ የራሱ የሆነ እግርም ስላለው ከዚህም ከፍታ ወር ላይ ከፍ ማድረግ እንችላለን። እንዲሁም ደግሞ እግሩ ፕላስቲክ ስለሆነ በቀላሉ ከቦታ ቦታ ማጽዳት እንችላለን። እንዲሁም ደግሞ በውሃና በተለያዩ ነገሮች ሊበላሽብን አይችልም ማለት ነው። እዚህ ጋር የምናያቸው እነዚህ አራቱ ለላይኛው ፓርት ሁለቱ ለስቶቮች፣ እነዚህ የምናያቸው ሁለቱ ለስቶቮች፣ እነዚህ ሁለቱ ደግሞ የምናያቸው ለሲሊንደሩ ያገለግሉናል። ከዚህ በተጨማሪ ደግሞ እዚህ ጋ የምናያቸው እችኛንም ጨምሮ አራቱ ደግሞ ለኦቨኑ ፓርት ያገለግለናል። እችኛ እንግዲህ በቀላሉ ስትነካት ምንድነው ግሪል እያደረገች እየተሽከረከረች ታብስልናለች ማለት ነው። ይሄኛው ደግሞ የራሱ ታይመር ነው። እኛ በምንፈልገው ሰዓት ሞለው እና ሲጨርስ ራሱ እንደዚህ እንደምንሰማው አይነት አላርም አውጥቶ ያጠፋልናል ማለት ነው። ይሄኛው የሙቀት መጨመሪያና መቀነሻ ነው። እንደምንፈልገው እንደሚሰራው ነገር በሙላ መጨመርና መቀነስ እንችላለን። ዳቦ የተለያዩ ነገሮች ከተሰሩ ከ130 እስከ 40 ባለው ቴምፕሬቸር ድረስ አሬንጅ ብናደርግ የተሻለ ነው። ስጋና የተለያዩ ነገሮች ደግሞ ከሆኑ ከ130 እስከ 350 ሚል እዚህ ጋ ማክሲመም የሚል አለ፣ እዛ ላይ አድርገን መጠቀም ይኖርብናል ማለት ነው። ከዚህ በተጨማሪ ደግሞ እችኛ ኦቭን ሌላ የተለየ ነገር ምን አላት? ውስጧን ቅድም እንዳሳየኋችሁ የራሷ የሆነ ፋን አላት። ፋን ስላለው የላይኛው የታችኛው እኩል ነው የሚበስለው። የላይኛው በስሎ የታችኛው የማይበስልበት የታችኛው ደግሞ በስሎ የላይኛው የማይበስልበት ምንም አይነት ምክንያት የለውም። ስለዚህ ሪከመንድ የሚደረገው ምንድነው? እዚሽ ጋር እንደምናያት እዚኛው ላይ አድርገን ብንጠቀመው የተሻለ ነው። ለምንድን ነው ይሄኛው ላይ ካደረግ ነው የላይኛውም፣ የታችኛው እንዲሁም ደግሞ ፋኑም ስለሚሰራልን ማለት ነው። ይሄ ዴልታ እንግዲህ ስታንዲንግ ኦቭን እንደምናየው ሳይዙ ስልሳ በስልሳ ነው ለመካከለኛ እንዲሁም ደግሞ ተለቅላለቤት ይሆናል እንዲሁም ደግሞ ሁለት ዓመት የካምፓኒ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 እንዲሁም በ0960318181 ይደውሉልን። ከዚህም በተጨማሪ በመስመር ስልካችን 0116597020፣ 0116597030 ላይ እያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ቤተሰብ ይሁኑ። እንዲሁም መቀጠል ልንሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ እያሳውቁን፣ ስለተከታተላችሁን እናመሰግናለን።